በነገራችን ላይ በሰው ህይወት ጣልቃ የሚገቡ ሰዎች ተዋት፣ ተይው፣ ምን አገባሽ፣ ምን አገባክ፣ አይመለከትክም፣ አይመለከትሽም፣ የፈለገችውን ተርግ፣ የፈለገውን ይሁን እያመጣን ነ እነሱ ዞሮ ለሚገናኙ ሰዎች እያመጣን ሴት ለወንድ የምንሸጥ ወንድ ለሴት የምናቀብል ምን ያህል ዋጋ እንደሚያስከፍል ዛሬ በፅጌና በሜሮን ተመልከቱ። ሜሮን ትናንትና ልጅቷን አምጥታ ለዳንኤል ስታስረክብ ይሄ ነገር እንደሚመጣ ቁም ብላ ማሰብ ነበረባት። ዛሬ ፅጌ ራሴን ማከም ፈልጋለኝ መራቅ ፈልጋለኝ ብላ ስትነሳ የምትቆርጥ አልመሰላቸውም ነበር። ሰው እኮ ነገራቶች ሁሉ ሲበዛበት የመጨረሻ ደረጃ ላይ ሲደርስ እንኳን አይደለም ህይወት ይቀጥላል ብላችሁ ትላንትና የነበራችሁን ህይወት አቁማችሁ ወደ ሌላ ህይወት ለመጀመር አለ ሚቅርና፣ ከእናትም የሚርቅ ሰው አለ። ከወለደችው ከእናቱም ይርቃል ሰው እስከሚ ቁርጥ ድረስ ነው ብዙ ዋጋ የሚያስከፍላችሁ ማለት ነው። እና ዛሬ እንባብታ ፈሺ ያዞባ። የእውነት እንባብታ ፈሺ። ትላንትና ነበር ቆም ብሎ ማሰብ የነበረብሽ። የሆነ አባባል አለ፣ ስሙ ጠፋብኝ እንጂ ማለት ነው። እና አቶ አብርሃምም ትላንትና የአሻንጉሊት ልብስ፣ ዛሬ የአሻንጉሊት ጡጦ እያለ እንግዲህ እየታገለ ነው። ታገል፣ በትግል ነው ወደ ሰላም የሚመለሰው ማለት ነው። ሰላም ግን በመጀመሪያ ሁላችሁም በያላችሁበት ሰላምታ የደረሳችሁ ሰላማችሁ እንደምድራሻው ብዝትርፍ ትርፍ ይበልልኝ። አሁን ሰዓቴን ማስተካከል ነው የምፈልገው የምለቅበትን፣ እና በየቀኑ ደግሞ አልመጣም አንዳንድ ቀን ጃምፕ እያልኩኝ መጣለሁኝ እና እያጠራቀምኩ ማለት ነው ሳላበዛም በአጭሩም ቢሆን ለመስራት ማለት ነውና አብርሃም እና ሩታ የጀመሩት ግብግብ አሁን ላይ የት እንደደረሰ እያያችሁ ነው። አለ ዋው የተባለው ጨዋ ሰው ነው የተባለው ዛሬ ምን ላይ ምን እየተባባሉ። በነገራችን ላይ ለሚያልፍ ቀን የማያልፍ ቃል አትናገር የሚባል አባባል አለ። ሃይሚ ሚዲያ ላይ ብሩክን እንዴት እንደምትናገረው አይተናል። ቤዚን ተከተለች እና ማርከት ምን አይነት ንግግር እንደምትናገረው በነገራችን ላይ በነገር ሳትቆሳሰሩ መራራቅ ከፈለጋችሁ ብትራራቁ ይሻላል። ሰው ምን ይለናል የሚባል ነገር ነገ ዞረን መገናኘታችን አይቀርም የሚባል ነገር አለ። ይህንን አስቡ። ትናንት ከሴት ጋር ስትላላት ስትሳሳ ምን ስትል፣ አንዳንድ ሴቶች ንግግር አያውቁም። ንግግር ሳያውቁ በኋላ ይጸጸታሉ። ሚዲያ ላይ እንደ እኔ። ለዚህ እኮ ነው አትቸኩሉ። ለቀለበትና ቤተሰብ ለማስተዋወቅ አትቸኩሉ የምንለው ለዚህ ነው። ይገርማል። ለማንኛውም አብርሃም ትላንትና አሻንጉሊት ልብስ ብሎ በሆዷ ሲለካ ምን ሲል ምን ሲል ነበር አይተናል። ጥሩ ነው እንዲያልክ። በነገራችን ላይ ጥላክ ስትሄድ ግን መቆም የለብህም በቃ ታግለህ ወደ ራስ ማድረግ ከፈለክና ነገራቶችን አስረስተ እንደ አዲስ ህይወትን ማስተካከል የምትፈልግ ከሆነ ቆመክ ስትሄድ አትያት፣ ተከተላት በቃ ተከተላት። ለምን ትቆማለህ? ሸኛት አብራት ሂድ። እን ለምን አልሸነፍ በአይነት አለባችሁ አንዳንድ ሰዎች ማለት ነው። እና በመቆም የምታመጣው ለውጥ የለም። እየቀጠርካት እዛ አጥር ጥግ ላይ የድሮ እንትናችሁን በማውራት ብቻ አይደለም። በቃ ተከተላት። ድሮት ሸኛት አልነበር? ዛሬም ሸኛት። ፍቅረኛ ክኳለችን ብታውቅ ሚስትህ ናት። እስካልተለያያችሁ ድረስ ሚስት ነው። በፍቺ እስካልተፈጸመ ድረስ ሚስት ናችሁ። ሚስት ናት ባልነክ። ስለዚህ በቃ አንዳንዴ ነገርን መተው የሚባል ነገር አለ። በቃ ነገርን እርሱና አንድ መሆናችሁ ካልቀረ በተቻላችሁ መጠን አንድ ለመሆን ሞክሩ። በቃ አት ምንድነው? አትሽለቅለጡ። እንደገና ደግሞ የሆነ በቃ የማስመሰል ነገር አትሆኑ። በቃ ውስጣችሁ ይፈላለጋል። ቀጥሉበት በቃ ሰው ምን ይለናል ብላችኋልም፣ ለሰው ለምትኖሩት ለራሳችሁ፣ መቼም ቢዝነሳችሁ ሄዶላችኋል፣ ለሌሎችም ጥሩ መንገድ ከፍታችኋል፣ የመለያያ መንገድ ማለት ነው። ስለዚህ እስቲ እናንተ ደግሞ ወደ ሰላም ተመለሱ እና ሌሎችም ወደ ሰላም እንዲመለሱ መንገድ ክፈቱ ነው ማለት የምፈልገው በግሌ ማለት ነው እና በነገራት አትጠባጠቡ፣ በቃ ሀይ ሰላም አውርዱ። ጸጌን፣ አይታችኋታል እንግዲህ፣ ቁርጥ ብላለች። አቶ ዳንኤል ደግሞ ዛሬ መንገድ ዘግቶ አስቆሟል። እኔ የምለው ዳንኤል ግን ምን አይነት ልብ ነው ያለ? አይ ለነገሩ ዳንኤል ብቻ አይደለም አብርሃምም ነው። በነገራችን ላይ ወደ አብርሃም ሳልጨርስላችሁ፣ አብርሃም ሄርሜላ ልጁ የሄርሜላ ነው የሚባለው ሰምቼ ነበር እና ልጁ የሄርሜላ ነው የሆነች ጓደኛ ሄድ ጓደኛዋ ነች መታ ፍርጥርጥ እያደረገች ያለችው እንግዲህ የወርቁም የእጁም ሰዓት መተታ መተት እንግዲህ ሊጋለጥ ነው እንሰማዋለን። ሰው በዚህን ያህል የሰውን ትዳር አፍርሶ የራሱ ለማድረግ ከጣረ ዋው በጣም ይገርማል። ታዲያ ምኑን ኖር ነው? ሰው በፍርሃት ነው እኮ ህይወትን የሚጀምረው፣ በፍርሃት ነው ወደ ፍቅር ውስጥ የሚገባው፣ በፍርሃት ነው ትዳር አለሙ ላይ ሊቀላቀል የሚችለው እንደነዚህ አይነት ሰዎችን እያየ ማለት ነው። እና ልጁ የሄርሜላ ነው በዛም በዚህም ብሎ ልጁ ሄርሜላ እጅ ገባ። መቅደስ ብቻ ነች እንግዲህ ልጁ ሄርሜላ መሆኑን ያልተናገረችው፣ እስኪ እናየዋለን። ሄርሜላ ወልዳ ጥላዊ፣ ሆን ከዛ መቅደስ ያነሳችው እና እያሳደገች ያለችው፣ ከዛ በተዘዋዋሪ የአብርሃም ልጅ ነው የተባለው። እንግዲህ እነሱ ናቸው የሚያውቁት፣ እና መዳን ያለም እኛ እናቀውም፣ የተነገረን ነው። እ ምን ይዘው እ እናየዋለን ነገ እስኪ ጽጌ ቆርጣ ዱባይ ልትመጣ፣ ዱባይ መታ። እንግዲህ ራሴን አክማለው ነው የምትለው። በነገራችን ላይ አንዳንዴ ነገራቶችን መሸሽ አንደኛ ራስን የምታዳምጡበት ነገር ሊኖር ይችላል፣ ግን ወደ እንደዚህ አይነት ቦታ ላይ ሳይሆን በቃ ቤተ ክርስቲያን ውስጥ ገብቶ በቃ ራስን አዳምጦ ወደ ራስ ተመልሶ። አይኖ ይከብዳል። አስራ ምናምን ዓመት አብራችሁ ያሳለፋችሁት ጓደኝነት ዛሬ ወደ ፍቅር ተቀይሮ ባልታሰበ ነገር ደግሞ ወደ ሌላ መበታተን ውስጥ ሲገባ ምን ነው ፍቅሩ በቀረና ጓደኝነታችን እንኳን በቀጠለ የሚያስብን ነገር ነው። ቢሆንም ግን በመራቅ ማንም ወይም ደግሞ ራስን በማጥፋት በማጥፋት ማንም ለውጥ አምጥቶ አያቅ፣ እና ተጋፍጦ ነገራቶችን በቃ ራስን ማሳመን ነው። በቃ ራስን ማሳመን እና የራስን አዲስ ህይወት መጀመር። እዛ ጋር ዳንኤል መቶ ቢያስቆማት መንገድ ቢዘጋ መንሲ፣ የዛችኛዋ ደግሞ ቤተሰቦች ነገ ይመጡና ደግሞ አንገትክ ላይ ይቆማሉ። ስለዚህ ምናልባት ጽጉ እነዛ አስፈራርተዋል ሊሆን ይችላል። በቀደም እንዳየነው ልጁ ሲያስፈራራት ነበረ ልጅቷ እህቱን ማለት ነው በራሷ ፍላጎት አልፈልግህም ካላለች በስተቀር እሱ እንኳን ፈልጎ እንዲርቃት አልፈቅድለትም ነው ያለው። እህታችሁን መሰብሰብ ስትችሉ አንዳንድ ወንዶች ትለቋቸውና፣ የሰው ህይወት ካበጣበጡ በኋላ ያ ሰው እንደማይሆናት እያወቀ እንደማይፈልጋት እያወቀ ድንገታዊ የተፈጠረ ነገር እስከሆነ ድረስ የምር ከሆነ ማለት ነው እንደገና ደግሞ ድራማ የሚሆን ምንም የሚሆን እንግዲህ የሚዜ ልብስ የሙሽራ ልብስ ምናምን ሲለኩ ታይቷል። ስለዚህ በቃ መኖር ካለብህ እራስን ችለህ ፅጉን ተዋትና ኖር ነው የምንልክ። ምክንያቱም እዛ ጋር ልጅቷ የምረርጉስ ከሆነች ልጅ ነው የያዘችው በሆዷ። እንግዲህ የአንድ ቀን መዘዝ ያለ ዘጠኝ ወራ የሚባለው፣ አንድ ቀን ደስታችሁን ላጣጥም ብላችሁ ትገላበጣላችሁ። ከዛ በኋላ ልጅ ሲመጣ ደግሞ እኔ አላውቅም እኔ አልፈለግኩም፣ ሳላስበው ነው ምናምን ብሎ አይመጣም። የጊዜያዊ ስሜታችሁን ብቻ አለ ማዳመጥ ያለባችሁ። ሴት ልጅ ፍላጎት ሊኖራት ይችላል። ብቻ አይዶን ነው አምስት ደቂቃ ስሜታችሁን እንትን ለማለት ስትፈልጉ ሴት ልጅ ታረግዛለች። ባረገዘችበት ሰዓት ላይ ደግሞ መካድ አትችሉ ነገር ልጁ ሲወለድ ደግሞ የበለጠ ለልጁ የሚሰጡት አመለካከት እናቶች የተለየ ሊሆን ስለሚችል የአባቶቻቸውን እንትን ማለት ነው። ስለዚህ ከመጀመሪያ ነበር መጠንቀቅ፣ መጀመሪያ ነበር ማሰብ ይሄ እንደሚመጣ ማለት ነው። ጽጌን እስከ ወዲያኛው እንዳታጣት ከፈለግ ያ አዋረድሽኝ ብለ ብዙዎች ናቸው ሚዲያ ላይ እየተዋረዱ ያሉት በአሁኑ ሰዓት ላይ ማለት ነው። ሳይን አንድ እንትና ተነጋግረው ነው ድራማ እየሰሩ ያሉት። ከውስጥ ነው ሚዲያ ቀለበት ላድርግልሽ እንዲያግኝ እንዲሁ ይባባሉና፣ ከዛን እዚህ ጋ ይመጡና ቀለበት ላድርግልሽ ብሎ ሲላት እንቢ ብላ ትግደረድራለች። ከዛን እሺ ብላ ጣታ ትሰጣለች። ብሏል ዮናስ እብዱ ማለት ነው ዮናስ ማኛው እና በቃ አትቸኩሉ ቀለበት ለማድረግ አትቸኩሉ የፍቅር ጥያቄ ያቅርቡ ከዛም እምቢ ካለች ደግሞ እምቢ ነው በትግል የሚሆን ነገር አይደለም ወይም በኃይል የሚሆን ነገር የለም። በአሁኑ ሰዓት በኃይል ነው ቀለበትም በኃይል ነው ፍቅርም በዱላ ነው መለያየትም በዱላ ነው ትዳርም እያየን እንዳለ ነው ከሆነ ማለት ነው በዛ ላይ መከባበር የሚሉት ነገር የለም ሴቶቹ የሚመላለሱት ምላሳቸው እናቴ ከእባብ የረዘመ ምላስ ነው እያየናቸው ያለ ነው ሃይሚ ለምሳሌ አሁን ብሩክን ምን አይነት ቃላት እንደምትን ለሚያልፍ ቀን የማያልፍ ቃላት ትናገር ይባላል። ነገ አልፎ ይሄ ሰላማችሁ ለሚፈጠረው ለሚዲያ የምታቀብሉት ቃላት ከሴት ጋር እንዲስትሆን ከሴት ጋር እንዲሆነ ከሴት ጋር እንዲሆነ በዚህም ቀጠለችና ዛሬ ማርከል ልክ እንደዛው ማለት ነው ከሴት ጋር እንዲስትላት ሰው ላለፈ ታሪክ ህይወቱን የማይሆን ቦታ ላይ ከደረሰ በኋላ ይበጠብጣል ያለፈ ታሪክ ያለፈ ታሪካችሁን ከጓደኝነት ጀምሮ ነው መንገር ያለባችሁ ብለን እንጮሃለን። በቃ ያለፈ ታሪክ ምንም ቢሆን ማወቅ እስካለባት ድረስ ይብ ልጅ እንኳን ቢኖራችሁ ልጅ አለኝ ብላችሁ መናገር እንጂ ደብቃችሁ የነገ ህይወታችሁን አትበጥብጡት። በቃ አንድ በአንድ የምታስቀረው ነገር የለም ንገራት። እንደዚህ ዱብዳግ የመጣች ጥሩ ላይፍ ስትመሰርቱ የነበረውን የምትበጠብቅ ሴት ስላለች ማለት ነው ያለፈ ታሪካችሁን ቋጭታችሁ ነው ወደሚቀጥለው አዲስ ህይወት እንኳን ከገባችሁ አይቀር የምትገቡት ማለት ነው። ትደብቁ ትደብቁና የሆነ ቤተሰብ ማስታወቅ ደረጃ ላይ ቀለበት ላይ ከደረሳችሁ በኋላ ያቺ ትላንትና ታሪክ ትመጣና ደግሞ ብጥብጥ ታደርጋለች። በዚህ ብትላል፣ በዛ ብትላል፣ ስላልነገርካት አታምንህም። እማያውጉ ቃላት እየተወራወራችሁ ጊዜን የፈጆትም ላጠቅሚ ነው። ጊዜን ያቃጠልኩት ያቃጥለኛል ምናምን አይባልም። በሰዓቱ ደስተኞች ነበራችሁ። ለእናንተ አይደለም ለሌለ ተመልካቾችም ደስታን እየሰጣችሁ ነበር። ዛሬ ትንሽ ነገር አገኘን ብላችሁ እንካ ሰላምታ ሚዲያ ላይ የማይሆን ቃላት መወራወር፣ ይሄ ያሳፍራል፣ እውነት ለመናገር ማለት ነው። ነገም አንዱ ጊዜ ባለ ተረኛው ደግሞ ቢመጣ ያ ተረኛውም ይሄን ምላስሽን ከዘረጋሽበት በዚህ ላይ ስላየ ይቺ ትናንትና እንዲህ ስትለው ነበረ፣ ያለፈ ህይወቷን ዛሬ ነስ እኔን እንደማት ላይ ምን ያህል እርግጠኛ ብሎ ሊሸሻችሁ ይችላል። ንግግር ከዱላ የበለጠ የሚያቆስል ንግግር አለ እና ባላወቅኩ አይባልም። ከአንተ ጋር በነበርኩበት ጊዜ ያበሳጨኛል አይባልም ደግሞ እቃ ያመጣችሁ ተመላለሱ ተዋርደናል እንዴ እንደሆነ ሴቶች ሚዲያ ላይ የወጡ ሴቶች እየተዋረዱ ነው ያሉት። እየተዋረድን ነው እያየን ያለ ነው ማለት ነው። በዚህ ልክ ወንድስ እንደ ወንድ ነው ምንም ቢልም ምንም ቢናገርም ያምርበታል። ሴቶች ግን እየዘቀጣችሁ የራሳችሁን ስምና ዝና ለማግኘት ብላችሁ ስማችሁን አታውርዱ። በቃ ማንኛውም ነገር ከህሊናና ከምድር የሚባለው ከክብር አይበልጥም። ንግግራችሁን አሳምሩ፣ ሚዲያ ላይ ስትነጋገሩ ማለት ነው። እንትናም ከሚስ ከጓደኛው የአምስት ዓመት ፍቅሩን ተጣልቶ አዲስ አበባ መጣ። ዊነ ማለት ዊነ እንኳን ማለት እኔ ለዚህ ነው የቡታጅራ ልጆች አይን ገብታችኋል። የቡታጅራ ልጆች የሰው አፍ ገብታችኋል። በጣም ሚዲያውን የያዛችሁት ቡታጅራዎች ናችሁ። በጣም ሚዲያው ላይ ደግሞ ስማችሁ በጣም እያስጠላ ኮመንት ላይ ኧረ ቡታጅራዎች አስጠላችሁ። አብርሃም እና ሩታ ዛሬ እንደዚህ ለሚገናኙት በአብርሃም እና በሩታ ብዙዎች ዛሬም እየተጣሉ ነው ያሉት፣ ወንዶቹም ሴቶቹም የቡታ ጅራ ሰዎች ማለት ነው። አብርሃም እና ሩታ ግን እረስተዋቸው፣ እነሱ በየቀኑ እየተገናኙ ስለወደፊቱ እያወሩ ነው። ሰላም ይሆናሉ እኮ እነሱ ነገር፣ እነዛ ግን በሩታና በአብርሃም ምክንያት የሚጣሉት ላይመለከታቸው አንዱ ለሩታ ደግፎ አንዱ ለአብርሃም ደግፎ አንዱ ለሄርሜላ ደግፎ የሚባሉት ይቀራሉ። ትርፉ ትዝብት ነው። ሚዲያ ላይ መተዛዘብ ነው፣ ሌላ ምንም የምታመጡት ነገር ነገ ቀብር ላይ የምትገናኙ ሰዎች ናችሁ፣ የአንድ አካባቢ ልጆች ናችሁ፣ የአንድ ሀገር ልጆች ናችሁ። ሰው ደግሞ ጥሩ ነገር እንዳለ መጥፎ ሀዘንም አለ እና በሀዘን ላይ ነገር ለምትቀራረቡት ዛሬ የማይሆን ነገር ገብታችሁ ብጥብጥ ምናምን ከሰላምታ ምናምን መባባሉ ለማንም አይጠቅምም። ለትውልድ የማይሆን ቃላት ነው እያስተላለፋችሁ ማይሆን ስራ ማይሆን ህይወትን ነው ያመቻመቻችሁ ያላችሁት ማለት ነው። ከናንተ ትውልድ ምን ይማል? ከእናንተ ሰው ምን ተምሮ ጥሩ ላይፍን ይጀምር። እና ጽጉ ዱባይ ከመጣሽ እንቀበልሻለን፣ ዳኒ ከስለቀቀሽ ማለት ነው። ኤርፖርትን ዳኒ ካሳለፈሽ፣ የነገ የዛሬ የተዘጋ መንገድ ነገ ከተከፈተልሽ ዱባይ ነይ፣ ፈታ ብለሽ ትይዛለሽ። እና እንዲህ አስለቀስሻት፣ ግን ሜሮን የእጅሽን ታገኛለሽ፣ የእጅሽን ታገኛለሽ። ለማንኛውም በሰው ህይወት አትግቡ የምንለው በዚህ ነው በዚህ ነው። እንግዲህ ሚዲያው እንዲህ የብጥብቅ ሚዲያ ሆኗል። እንግዲህ እያየን መሳቅ ነው፣ እያየን መስራት ነው። እያየን ባካችሁ ተውን። ለትምድ ማየ መልዕክት እያስተላለፋችሁ አታስሉን ነው። ይቀጥላል። እናንተም ስሩ፣ እኛም እንሰራለን። ለማንኛውም ሰብስክራይብ ያደረጋችሁ አመሰግናለሁ።